በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። አባቶች፣ ካህናት፣ ዲያቆናት፣ መነኮሳት፣ የእግዚአብሔር ቤተሰቦች ሁላችሁም እንደምን አደራችሁ። ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እሺ፣ አጭር ትምህርት እንማርና ወደዚህኛው ፕሮግራማችን ገብተን ወደ ፈውሱ እንሸጋግራለን። የዮሐንስ ወንጌል ምዕራፍ 20 ቁጥር 11 ላይ እንዲህ ይላል፣ ማርያም ግን እያለቀሰች ከመቃብሩ በስተ ውጪ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች ይላል። እዚህ ጋር ጴጥሮስም ሌሎች ሐዋርያት መጥተው ነበረ፣ ወደዛ ደርሰው ነበረ፣ ግን አላለቀሱም። አሁን የምታለቅ ሰው በጌታ መቃብር ፊት ዝቅ ብላ ነው። ጴጥሮስ እና ሌሎች ደቀ መዛሙርት እንዲህ ነው የሚለው፣ ደቀ መዛሙርቱም ወደ ቤታቸው ደግመው ሄዱ ይላል። መጥተዋል፣ አንድ ነገር ግን አልደረሱበትም። ያልደረሱባት ነገር ዝቅ ማለትን ነው። ሁለተኛው ደግሞ እንባ ነው። ሁሉም መጡ እና አዩ፣ ዙሪያውን አዩ። ምን የምንድነው? እሱ የው አዲሱ ልብስ የተቀበረበት ልብስ እዛ ጋር አለ። እንዴት ነው አሉ፣ ግራ ገባቸው። እንደዚህ ነው አንዳንዴ ግራ መጋባት አለ። አዩና ምን አሉና መልሰው ደግመው ይላል መጽሐፍ ቅዱስ ደግመው ወደ ቤታቸው ሄዱ። ወደ ቤታቸው። መግደላዊት ማርያም ግን እያለቀሰች በስተ ውጭ ቆማ ነበረ። እነሱ ወደ ቤት ሲሄዱ እሷም አልቀሷን አላቋረጠችም። ራዕይ በእንባም ይገለጣል። የእግዚአብሔር ኃይል በእንባም ይገለጣል። የተደበቀ ምስጢርም በእንባ ይገለጣል። ይሄ መንፈሳዊ ጉዞ ነው እንጂ በሌላ አይነት መንገድ አይሆንም። ጊዜ ዘመን፣ ወቅት፣ ሰዓት፣ ኑሮ ቢያስለቅሰን የሚገለጥ ራዕይ የለም። ስልጣን ማዕረግ ቢያስለቅሰን ምንም የሚገለጥ ነገር የለም። የመግደላዊት ማርያም መገለጥ ግን በእንባ ውስጥ የተካተተ ነው። በስተ ውጭ ቆማ እያለቀሰች ነበረ። ከዛ ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ብዙ ትልቁ ችግር ይሄ ዝቅታ ነው። ሰዎች ዝቅ ማለትን አይወዱም። ደቀ መዛሙርቱ ይህንን አካሄድ ቢለምዱ ኖሮ የተለየ ራዕይ ያዩ ነበር። የሞት ኃይል መክሸፉን፣ የሞት ገዥነት መሻሩን፣ የመላእክት ክብርና ጸጋ መገለጡን ያዩ ነበር። ዝቅ ማለትና እንባን ቶሎ አልለመዱትም። ስለዚህ ቶሎ የለመደችው መግደላዊት ሁለት መላእክት አንዱ በግርጌ አንዱ በራስጌ ቆሞ አየች ነው የሚለው ዮሐንስ ወንጌል ይሄ እንባ ያመጣው ራዕይና ሁለተኛው ምንድን ነው ዝቅ ማለት ከየትኛውም ዓለም ዘንድ ያሉት ትልቅ ችግሮች ዝቅ ማለትን የሚወድ ኃይል አለመኖሩ ነው በመንፈሳዊ ጉዞ ውስጥ በተለይም ደግሞ ለመገለጥና ለእግዚአብሔር አምላክ ራዕይ የሚመቸውና ልዩ ኃይል ሆኖ ለሰው ልጆች ሰላምን፣ ጸጋን፣ ሞገስን የሚያተርፈው መንገድ ዝቅ ማለት ነው። በትንሣኤ ስፍራም ላይ የምንማረው ይህንን እውነት ነው። መገለጥን ለማዳበር የህይወት መንገዶችን ሰላማዊ ለማድረግ መንፈሳዊ ጉዞን በተሻለ መልኩ ለመገንባት የዳብሎስን ኃይል እና ጥበብ ሁሉ ወድሞ ለማየት የእግዚአብሔርን ቸርነት እና ሞትን የመሻሩን ስልጣን ለማወቅ እነዚህ ዝቅታዎች አስፈላጊዎች ናቸው። በዓለማዊ ሲታይ ከላይ ወደ ታች መውረድ ያስቸግራል። ከመንፈሳዊ ሲታይ ደግሞ ከታች ወደ ላይ ነው የሚካሄደው ብዙ ጊዜ። እነዚህ ተቃራኒ መንገዶች ናቸው። ዓለም የሚያጨበጭበው ወደ ላይ የወጣውን ነው። መንፈሳዊ ጉዞ ላይ ደግሞ ትልቅ ኃይል ያለው ወደ ታች በመውረድ ላይ ነው። ወደ ታች የወረደውን ስናይ ነው፣ ወደ ታች የወረደውን ስናይ ችግሮችን፣ ምስቅልቅሉ የወጣ የመናፍስት ገዥነትን፣ ጥፋትን፣ ረሃብን፣ ችግርን፣ ጉስቁልናን እታች እናገኛለን። እነዚህን ሊደፍሩ የሚችሉ ኃይሎች ደግሞ የሚኖሩት ሰዎች ዝቅ ማለትን ሲለምዱ ነው። ዛሬ ሰዎች ከሰዎች እየመራረጡ የሚገኙት ሞቅ ያለ ቦታና ስፍራ ላይ ነው። እጆቻችን እንኳ ተፍታተውና ለየት ያለ ክብር መስጠት የማጨብጨቡን ነገር እንኳ መግለጽ የምትሞክረው እጃችን በራሷ እንኳ ከፍ ያለ ነገር ላይ ያለን ትኩረት ከፍ ሲል ነው። ድሃ ላይ ማን ያጨበጭባል? አለ እንዴ? ድሃ ተጨብጭብሎት አያውቅም። ባይሆን እንዲያጨበጭብ ይገፋል እንጂ አጨብጭብ ነው የሚባለው እንጂ፣ ለድሃ የሚያጨበጭብ የለም። ይሄ ዝቅ ማለትን ከመንፈሳዊ ባህሪ አንጻር የምንረዳበት ሕይወት ስናጣ፣ መንፈሳዊ መገለጣችን ሲደክም የሚመጣ ችግር ነው። ከመግደላዊት የምንማረው ዝቅ የመግደላዊት ህይወት አባቶች ያልተገለጠላቸውም መገለጥ ቅዱስ ጴጥሮስን ጨምሮ ያ መገለጥ አቶት ነው። ወደ ቤት የተመለሰው አይተዋል፣ መቃብሩ ባዶ እንደሆነ ተመልክተዋል፣ የተንሳዊ ኃይል እንደተገለጠ አውቀዋል። ግን አንድ ነገር አለ መዘንጋት አለ ያለው የወቅቱን ኃይልና ጊዜውን ሰዓቱን በሚያዩበት ጊዜ ብዙ የሚያዘናጉና የልብ ምትሃቶች ወደ ሰውነት ውስጥ ይገባሉ። ከዛ ወደ የቤታቸው ሄዱ። እሷ ግን አልሄድም አለች። ጴጥሮስን የሚያል ታላቅ ሰው ወደ ቤት ዝም ብሎ መመለስ፣ በቃ ወደ የቤታቸው። ዛሬ ብዙ መንፈሳዊ ጉዞ ላይ ሁሉም ወደየቤቱ ገብቶ ገብቶ ገብቶ፣ ዛሬ መናፍቁ በአንድ በኩል አይነ ጥላው በአንድ በኩል፣ ዛሩ በአንድ በኩል፣ አስማተኛው በአንድ በኩል፣ መተቱ በአንድ በኩል፣ ክፋቱ በአንድ በኩል፣ ምቀኝነቱ በአንድ በኩል፣ ቅናቱ በአንድ በኩል፣ ክርስቲያናዊ ህይወት በየቤቱ የቀረ ጉዳይ ሆነ። በየቤቱ በየቤቱ ተዳክሞ ተዳክሞ ተዳክሞ ቀረዛው በቤት ላይ ያለቀ ነገሩ ሁሉ በየመንደሩ አለቀ። ዘመናችን መገለጥ ሳይኖር የህዋነት ሚስጥር የህያውነት ሚስጥር አናኖራችን ውስጥ ሳይገባ የዘመናችንን ክፋትና ተንኮል መዋጀት ሳንችል ቀርተን ልክ ሁሉም ወደ የቤታቸው ሄዱ። ከክርስቶስ ንሳኤ በኋላ ወደ ማርያም ግን ግደላዊት ማርያም ግን እያለቀሰች ዝቅ ብላ የምትመለከተውን ነገር አየች። ከምባ በኋላ የምታየው ነገር መጣ። በፊትም ነበሩ፣ ግን የጎደለ ነገር ነበር። ለማየት የሚያስችል ኃይል አልነበረም። አሁን ለማየት የሚያስችል ኃይል ባልነበረን ጊዜ ውስጣችን ራሱ ጠላታችን ቁጭ ብለው፣ የታባቱ የሰይጣን እንላለን። አንዳንዱ እንግዲህ እና በቃ ሌላውን እንደ ሰይጣን እየቆጠርን ስናሽሟጥጥ እናንተን ስንል እኛ ውስጥ ያለው በብዙ መቶ የሚገመት ነው። ቁጭ እኛ ውስጥ ያለው ሌላ ኃይል ሚስጥሩን ደብቆ ቁጭ መገለጥ እንግዲህ ይህን ሀል አጥሮን ነበር የኖር ነው። ሌላው ደግሞ በጣም ትልቁ ችግር መናፍስት ላይ ያለን እውቀት ግራ የተጋባና የተምታታ ሆኖ መገኘቱ ነው። ይህ ሁሉ ሊሆን የሚችለው ዝቅ ለማለት ያለን በጎ ህሊና ከመንፈሳዊ አንጻር አለመዘጋጀቱ ነው። ዛሬ ብዙ ሰዎች በችግር ጊዜ ብቻ ነው ቤተክርስቲያንን የሚያዋት። ለቀብር የሚመጡ ሰዎች ቃ ዝቅ ማለትን እንኳ አያቋትም። ቀብረው ሲወዱ ሲሄዱ ዝም ብለው እየተንጎማለሉ ነገ በሳጥን እንደሚመጡ አይገነዘቡም። እና ዝቅ ያላልንበት መንገዶች ብዙ ተንኮለኞችን አፍርቷል። ብዙ ምቀኞችን አፍርቷል። ሌላው መገለጣችንን ሰማያዊ ኃይል እንዳይሆን አድርጎት በአይነ ጥላ ተጋርደናል። በዚህ በክፉ መንፈስ ተጋረድን። አካባቢያችን፣ መንደራችን የምናየው በስጋ አይን ብቻ ነው። የመናፍስቱን ዓለም ረስተነዋል። ይሄ ሌላው ጉዳት ነው እና ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ስጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለ ምን ታለቅሻለሽ? አሏት። እንበዋ መላእክት የተመለከቱት ሆነ። ማንም አላየውም። ሰው ሰው የሚባል አላየውም። መላእክት ያዩት እንባ ነው። እንደዚህ አይነት ያስፈልገናል። እኛ የሰማይ ኃይላት የሚጎበኙት እንባ ያስፈልገናል። ዲያብሎስ የሚቃጠለው እንዲህ የሆነ ኃይል ሲመጣ ነው። አለበለዛ ግን በቅርብ ያለውን ነገር አናይም። እንኳን መላእክትን ልናይ ቀርቶ ውስጣችን ያለውን ጠላት እንኳ ማየት አቅቶን እሱ እያየን መገለጣችንን ከልክሎናል። የምናየው ነገርን አትኮረታችንን አበላሽቶብናል። መንፈሳዊ ጉዟችንን አድክሞብናል። ስለዚህ እኛ የማናየው እሱ የሚያየው እሱ የሚያየው ደግሞ ተንኮልን ብቻ እንድናይ እንጂ መልካም ነገርን እንድናይ አይፈልግም። ስለዚህ በጉርዶሽ ውስጥ እንገኛለን። በመሆኑም ከመግደላዊት የምንማረው አንደኛው እንባዋ ነው፣ ሁለተኛው ዝቅ ማለቷ ነው። ይሄ ዝቅታ ዛሬ ብዙዎቻችን ስለተጠቀምንበት የህሊና በረከትን አግኝተናል። መስገድ ጀምረናል፣ መንበርከክ ጀምረናል፣ እጃችንን መዘርጋት ጀምረናል። ቢያንስ እንዲህ አይነት አካሄድ ውስጥ ከገባን ወደ መተትና ወደ ተንኮል ወደ ቅናትና ወደ ክፋት አንሄድም። ዝቅ ያልንበት ህይወት መንፈሳዊ ኃይል ስላለው እንዲህ አይነት ነገር ነውር ነው ይልሃል። እንዲህ አይነት ነገር መጥፎ ነው ብሎ የህሊና ወቀሳ ስለሚያሳድርብን መንፈሳዊነታችን ወደ መገለጥ ያድጋል ማለት ነው። መላእክትስ ታዲያ ምን አሏት? ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውቷል። ማን ወስደውቷል ጌታዬን ወስደውታል። ከዚህ መቃብሩ ይሄ ነው ግን የለም፣ ይሄው ባዶ ነው፣ ጌታዬን ወስደውታል። ከመላእክት ጋር እንደምታወራ አላወቀችም። እና ጌታዬን ወስደውታል፣ ይሄን ያህል ቆይታ፣ ይሄን ያህል ጽናት፣ ይሄን ያህል ብርታት። ጴጥሮስ ተወደኛለህን ብሎት እንኳ ረጅም ጊዜ ከእሱ ጋር ተነጋግሮ እዛ ቦታ ላይ አልቆየም። ወደየቤታቸው ሄዱ ሄዱ ሁሉም ወደየቤቱ ገብቶ ይኸው ዛሬ መናፍስ ተጫወተብን እኮ። የሚቆይ አብሮ የሚቆይ ጠፋ። ከክርስቶስ ፍቅር ጋር ከክርስቶስ ኃይል ጋር አብሮ የሚቆይ ጠፋ። በትንሣኤው በረከትና ተስፋ ጋር አብሮ የሚቆይ ጠፋ። ሁሉም ወደየራሱ ፍላጎት፣ ጥበብ፣ ዘዴ፣ እውቀት፣ ስልጣን፣ ማዕረግ፣ ሩጫ ብቻ ሆነ። እሷ ግን ጌታዬን ከዚህ ከዚህ ወስደውታል ወዴት እንዳኖሩት አላውቅም አለቻቸው። ይህንም ብላ ወደ ኋላ ዞር ስትል ኢየሱስ ቆሞ አየች ይላል። እግዚአብሔር ስሙ የተመሰገነ ይሁን ማ ቆሞ አየች ይገርማል። ከፊት መላእክት ከኋላ ደግሞ ማናለ ኢየሱስ ክርስቶስ እሷ መሀል ናት፣ ማሀል ገባች። ታዲያ ዝቅ ማለት ነው እና ደግሞ የፍቅር እንባ የመውደድ እንባ ነበራት። ከሞተ በኋላ ምን ይጠቅማል አላለችም። እማያቋርጥ ፍቅር ነበራት። ክርስቶስን በመፈለግ መንገድ ውስጥ ቀዳሚ ሰው ነበረች። ማንም ደቀ መዛሙርት ሳያዩ እሷ አየችው ለመጀመሪያ ጊዜ። ለሳምራይቱ የመጀመሪያውን መገለጥ የገለጠላት፣ መሲሁ ሲመጣ ክርስቶስ የሚባለው መሲሁ ሲመጣ እሱ ስለዚህ ጉዳይ ይነግረናል ብላ ብዙ ስታጫወት ቆየችና ደቀ መዛሙርቱ ያልነገረውን ነገር ለማንም ያልነገረውን ነገር ለእሷ ነገራት። መሲሁ እኮ እኔ ነኝ። ለማንም አላወራም ነበር። ከትንሣኤ በኋላ ደግሞ አሁን ማንም ደቀ መዝሙር ሳያይ፣ ጉልበተኞቹም፣ ጠንካሮቹም፣ ብርትዎቹም፣ ሀያላኖቹም ማንም ሳያይ ከኋላ በኩል እሱ ቁሟል። ዞር ስትል አየችው፣ ተያዩ። ከዛ በኋላ ራቢ ያለችው፣ መምህሮ ያለችው። ከዚህ ደግሞ አንድ ሌላ ነገር እንማራለን። ወደኋላ ዞር ማለት ወዴት? ወደ ኋላ። በዛ በአብዮቱ ዘመን ወደፊት ወደፊት ነበር የሚባለው። እኛ ወደፊት አሉ፣ መሪዎቻችንም ወደፊት አሉ። እንደገና እኛ ወደ ኋላ፣ ከስድስት እርምጃ በላይ ወደ ኋላ ተመልሰናል። እንደቀነ ወደ ኋላ እኛ ወደ ፊት ስንል ዘመኑ ወደ ኋላ ይላል። ኑሮ ወደ ኋላ ይላል። ጊዜህ ወደ ኋላ፣ እውቀቱ ወደ ኋላ ይላል። ዲያብሎስ ሁልጊዜ ደግሞ ወደ ኋላ ነው። የለም ወደፊት ብቻ አይደለም ዞር ማለት ነው እንጂ ዞር ስትል ወደ ኋላ ጌታ ብዙ ስራ አለው። ዞር ስትል ወደ ኋላ የአባቶች መንፈሳዊ ጉዞ ታገኛል። ዞር ስትል ወደ ኋላ የቤተ ክርስቲያንን ታሪክና ተስፋ ከእውነተኛው አምልኮት ህይወት ጋራ ያቆዩትን ምስጢር ታገኛለ። ወደኋላ ኋላ ዞር አለች። ከፊት መላእክት ጋር ታወራለች። አታልቅሺ ይሏሉ እነሱ ያባብሏታል። እሱ ደግሞ ከኋላ ቆሟል። ብዙዎቻችን ወደ ኋላ ዞር ስላላል ዘመናዊ የሆንን በቃ ዘመናዊ የተማረ ትውልድ ተባለ በቃ አዋቂ ትውልድ ምሁራን የበዛበት ትውልድ ተባለ ወደ ኋላ ዞር ስላል ስላልን የሄድንባቸው መንገዶች በዲያብሎስ ታጠሩ፣ በክፉ መንፈስ ታጠረ መድረሻችንንም መነሻችንንም እንድንረሳ አደረገን። እሷ ግን ወደኋላ ኋላ ዞር አለች። ወደኋላ ዞር ለማለት ግን መሰረታዊ ትምህርቶች ያስፈልጋሉ። ከእግዚአብሔር ጋር የሚያገናኝ እንባ፣ ሁለተኛ ዝቅ የሚል ሰውነት ከዚህ በኋላ ያለው መገለጥ የእግዚአብሔር ጉዳይ ነው፣ የእኛ አይደለም። በተፈጥሮ የምናየው ነገር ውጪ ሌላ ኃይላት መጥተው ከኑሯችን ጋር ይካፈላሉ። ለምን ታለቅሻለሽ ሲሉ እንግዲህ ተመልከ እንባዋን የሚያብሱ ሌላ ኃይሎች ሆኑ ማለት ነው። ሰዎች በሌሉበት ቦታ ላይ የመላእክት ክብር የሚታይበትን ህይወት ያዘች። እግዚአብሔር አምላክ ስሙ የተመሰገነ። ስለዚህ እኛም ዝቅ ብለን የፍቅር እምባ ከእግዚአብሔር አምላክ አግኝተን ከኋላና ከፊት በሰማያዊ መላእክትና በጌታ ፍቅር ተጎብኝተን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃል።